ያለፈው ቪዲዮ ላይ ወር ከዚህ በፊት ፖስት የተደረገው ቪዲዮ መጨረሻ ላይ ሳይሆን አክቹአሊ መጀመሪያ ላይ ነው የሆነ ማሳያችሁ ነገር አለ ከቀናኝ ብያችሁ ነበር። ሁይች አልቀናኝም፣ ስለዚህ ቀርቷል። ሶ ምን እንደሆነ መለግራችሁ ግን ሌላ አዲስ ነገር አለ። አም ጌቲንግ ማይ ቬሪ ኦን ስኳት ራክ እና እሱን አይቼ እየተመለስኩ ነው። ቄክ እሱን አይቼ ወደ ጂም እየገባው ነው። ግን ስኳትራክ ራክ አዝዤ ነበር። ስኳት ራክ ፕላስ ባርቤልና ዳምቤል አክቹአሊ መጥቶልኛል ሆም ጂም ግን ያ ባርቤል ዳንቤል ቤንች ምናምን ምናምን ነገሮች እንትን ተብለዋል። ከዛ የተወሰነ እቃ ሪስኩን አስጄ ከቻይና ላስመጣ ላስመጣ ያልኩ ነበረ ወይስ በኮንትሮባንድ ስለሆነ የሚመጣው አይመለከት። ግን ያ እሱ እንዳለ ሆኖ ስኳትራኩ እየደረሰ ነው። አብ አር አንድ ሶስት ሶስት ፒስ ሶስት ፒስ ኦፍ ስኳት ራቅ ናቸው። እና ያ ሙያው በእንጃችን ነበር እስከዛሬ ግን ስላላወኩ ነው ትቸይ ነበር። ስላላወኩ ሳይሆን አክቹሊ ሀሳቡ መጥቶልኝ አያውቅም ግን ፋዘር ገራጁ የሚሰራው እስኳትራ እኮ ማለት ነው። ፕላስ ሌሎችን ፕሮዳክቶች ለመስራት እያሰለን ነው ከጂን ጋር የተያያዙ ከዛ በኋላ መሸጥ የፈለግን መሸጥ እንችላለን። ግን አሁን ለራሴን ያሰብ ነው። አሪፍ የሚሆን ከሆነ አሪፍ የሚሆን ከሆነ ሪላየብል ከሆነ እና የምተማመንበት ከሆነ ያው ሴል ማድረግ ይቻላል። ምክንያቱም ኦልሞስት ከውጭ ፕሮዳክት ጋር ተመሳሳይ ነው ምክንያቱም ፋዘር ነው የሚሰራው። ያበደ አድርጎ ነው የሚሰራው። ፋዘር ብቻ አይደለም ከአብሮ ከነ ሰውዬ ጋር ነው የሚሰራው። ያበደ ተደርጎ ስለሚሰራ ዊካን እናንተም መግዛት የምትፈልጉ ሰዎች ከውጭው ባነሰ ፕራይስ ነው የምትገዙት። ለእኔና ለፋዘርም አዲስ ስራ ይሆናል። ያ ግን አሁን ወደ ጂቪ የገባው ነው። ኢትስ ሾልደር ሾልደር እና ትራይሴፕስ ነው የምንሰራው ዛሬ። ነው የምንሰራው ዛሬ የምንሰራው ለምን ደምል አላውቅም እናንተ ብቻ ነው ማለት ትሰራላችሁ፣ ግን እኔ ሰራውን ላይሆን ይችላል። እና ሞቀኛ ሞቀኛው ምክንያቱም ድምጽ እንዲሰማ መኪናውን ትምብየው ነበር። ለለ ነው ከመ በቃ አገኛቸዋለሁ። ቁርሴን ላይ አለ ነው ከኋላ ይጆአሉ። ኦትስ ፓንኬክ ነው ስልሳ ግራም ኦትስ እና አስር እንቁላል ግን ነጭ ክፍል ማለት ነው። ከዛ ያ ጂም ውስጥ አገኛቸዋለሁ መሰለኝ ሰራ ከሆነ ወደ ጂም የገባው ነው፣ ግን አይ ዶንት ኖ ትራይፖድ ስለነሳሁት ቤቢ፣ ወደ ቤት መለስ ይችላለሁ። ግን በቃ ይገርዘኝ ካገኘው፣ ትራይፖድ ካገኘው ረዥም እያወራ ነው። ጂም እንገናኛለን። እንዴት ናችሁ? በድጋሚ በሁለተኛ እንዴት ናችሁ? እንደገና ትናንትና ትራይፖድ የረሳሁት ነበር ጂም የገባሁት፣ ሾልደርና ትራይሴፕስ ወርካቱን ሳልቀርጸው ነው የወጣሁት። ዞሮ ዞሮ ግን ቪዲዮን ፖስት ማድረግ ስላለብኝ ሌላ ቤኔፊሻል የሆነ ነገር አወራችኋለሁ። እዚህ ቪዲዮ ላይ ር ሌላ ሊጠቅማችሁ የሚችል ነገር እንትን እላችኋለሁ። ከዛ በፊት ግን ከዛ በፊት ግን ዞሮ ዞሮ ስለጂማዎቻችሁ ስለነበረ ትናንት እሱን አሳያችኋለሁ። የተወሰኑትን እቃዎች ማለት ነው። እዚህ ጋር ኢዘ ኮል ተብ የነገርኳችሁ ብቻ የሚበርደው መታጠብ አለበት። ከእዛ ውጪ የቃለቀ እነዚህ ናቸው። የተወሰነ ዕቃ ኬላ ላይ ቀርቶብኛል፣ ኦር ተወስዶብኛል። ግን ብዙ ዕቃ መጥቷል። የተወሰነ ዕቃ ኬላ ላይ ቀርቷል። ኪሎ ዳምቤሎች ያ 7.5 ኪሎ ዳምቤል እና 10 ኪሎ አንድ ፕሌት 10 ኪሎ አንድ 10 ኪሎ ፕሌት እና እና አይደለም ሁለት 10 ኪሎ ፕሌት እና አንድ 20 ኪሎ ፕሌት። ሶ አሁን ሶስት 20 ኪሎ ፕሌት ነው ያለው። እንደዚህ ጋር አይደለም። አሁን አምስት ነው ያለው። ስድስት ነበር መሆን የነበረበት። በአንድ በኩል ሶስት በአንድ በኩል ሁለት አድርጌ ይሰራል። ለኮር ስትሪንግስ ያለ ያገኛቸዋለሁ አይ ዶንት ኖ ኢፍ ዩ ዩ ላይ ያላችሁ ሰዎች ኤስን የምታውቁት የምታቁት ኦር ኤኬ ኤ ዘ ዶግ ማድረግ ይቻል። ኤስ ይህ በጠበጠ ሲያስቸግር ነው። ውጭ የታሰረው ምክንያቱም ቤት ውስጥ ከሆነ አንድ ቦታ ሁላ ሸንቶ አይጨርስም። ሁለት ሦስት ቦታ ነው፣ በአንድ የሚሻ ነው እዚህ ጋር ይሻላል። እና አይኔን እያየህ ሌላ ቦታ ሄዶ ይሻላል። ከዛ እንደገና አይኔን እያየህ ሌላ ቦታ ይሻላል። ኖ ወይ እና ማለማመድ አለብኝ። ግን አሁን ላይ አምቱ ሌዚቱ ማለማመድ ምክንያቱም ጭንቅላት ላይ አይሰራም። ግን ያ ኤስን አሳየቻችኋለሁ። የተወሰኑ እቃዎች አሳየቻችኋለሁ። ከዛ ውጪ ቁርሴንና ስለምግብ ነው የምናወራው። ሶ ሆልድ ዮር ፔን ኤንድ ፔንስል ኤንድ ወረቀት ካርዲዮ ካርዲዮ መስራት ነበረብኝ። ዘ ሪዝን ቢይንግ አውራቸው የፈለግኩት ስለምግብ ነው እና እስኪኒ የሆናችሁ በልካፕ ማድረግ የሚፈልጉ ከሆነ ዞሮ ዞሮ ታውቃላችሁ፣ ዴትሪሜንታል ምግብ ይይዝ ግን ዞሮ ዞሮ እስቲል መናገር አለብኝ እና ካርዲዮ አክቹዋሊ ሄልፕስ ኦኬ ካርዲዮ አክቹዋሊ ሄልፕስ ኢን ምግብ አክቹዋሊ በልክ ማድረግ ለፈለጋችሁ ሰዎች ማለትም ኪሎ መጨመር ለፈለጋችሁ ሰዎች ማለት ነው። አይኖ ብዙ ጊዜ ካርዲዮ እንደ ዌይት ሎስ አድቫይስ ወይም ደሞ ክብደት መቀነስ ለፈለጉ ሰዎች ካርዲዮ ብትሰሩ ሄልፕ ያደርጋቸዋል ናና ምናምን ነገር ተብሎ እንደሚነገር ግን ወፍ እንደገና እራሴን ስቃረን ማለት ነው፣ ግን ዛት ዶዝንት ሚን ቀጥታ በአይዲዮሎጂው ነው መረዳት ያለባችሁ ማለት አይደለም። ብዙ ካሎሪ ካሎ በርን አታደርጉም ካርዲዮ ስለሰራችሁ፣ አንድ ሰዓት ሁለት ሰዓት ስለሮጣችሁ፣ ትሬድ ሚል ላይ ስለቆያችሁ ትሬድ ሚሉ ላይ የሚናገረውን ስድስት መቶና ሰባ መቶ ካሎሪ ታቃጥላላችሁ ማለት አይደለም። ፕላስ ደግሞ አዝ ዩ ዴትሪሜንታል እንትን ኢፌክት ነው ያለው የሆነ በስኬል የምታስቡት ከሆነ ይሄንን ነገር፣ ወይ ደግሞ በግራፍ የምታስቡት ከሆነ ይሄንን ነገር ወደ ላይ ወጥቶ ወደ ታች የሚወርድ የሚባለው ዲሚኒሽንግ ሪተርን ያለው። ዲሚኒሽንግ ሪተርን ማለት ኦር ዲሚኒሽንግ ሪተርን ኢን ሴንስ ሌስ ዩ ዱ ካርዲዮ ዘ ቤተር፣ ዘሞር ዩ ዱ ካርዲዮ ዘወርስ ዘወርስ። ሶ አዲስ ስክሪፕት ውስጥ ለ እዚጋ ግራፍ አለ ልበላችሁ። ከዛ እዚ ታይም ነው። እዚ ካርዲዮ ው ዜርዝ ታይም እና ዜርዝ ካርዲዮ ካርዲዮ ይጨምራል፣ ታይም ይጨምራል። ዘ ሎንገር ዩ ዱ ካርዲዮ ብዙ ካርዲዮ ለብዙ ሰዓት እየሰራችሁ በሄዳችሁ ቁጥር ግራፉ እንዲያለ ማለበት። እሺ እዚህ ጋር ብዙ ካርዲዮ ልበል። ብዙ ካርዲዮ ብቻ ዲሚኒሺንግ ዲጂተርን ነው ያለው። እንዴት ላስረዳ ነገር ዘሞር ካርዲዮ ዩዱ እሺ፣ እዚህ ጋር ቤተር ዘቤተር ዩጌት ይሄ ጥሩ ትሆናላችሁ ነው። እዚህ ጋር ዘቤተር ዩጌት፣ እዚህ ጋር ደግሞ ብዙ ካርዲዮ ሰው ካርዲዮ የጨመረ በሄደ ካርዲዮ ትንሽ ሲጨምር ያስ ቤተር ይሆናችሁ ትሄዳላችሁ። ወደ ላይ ይሄው ካርዲዮ ይጨምራል፣ ወደዚህ ካርዲዮ ይጨምራል፣ ወደ ላይ እናንተ አሪፍ የሆናችሁ ትሄዳላችሁ ትሄዳላችሁ። ከዛ ከሆነ ሰዓት በኋላ ግን በጣም ብዙ ካርዲዮ ከሰራችሁ በኋላ ኢት ኖርማል ይሆናል፣ ቤተር መሆናችሁ የቀረ ይሄዳል። ሶ ብዙ ካርዲዮ እየሰራችሁ ነው፣ ግን ኦልሬዲ የሆነ ፖይንትን ኦር ፕሌቱን ሂት አድርጋችኋል። ከዛ በኋላ ምትሰሩት ካርዲዮ ኢት ኢምፓክት ሰውነታችሁ ላይ አይፈጥርም። ይህን ያህል ጠቀሜታ ላይ ሊኖረው ይችላል። ከዛ ከሆነ ሰዓት በኋላ ደግሞ ይህንን ካርዲዮ እያበዛችሁት በሄዳችሁ ቁጥር ይቀንሳል ጠቀሜታው፣ ቤተርነታችሁ እየቀነሰ ሄደ ማለት ነው። ዘ ሪዝን ቢይንግ እዚህ ጋር ምንድን ነው ብዙ ጊዜ እንደሚታሰበው የሆነውም ካርዲዮ ስትሰሩ ካሎሪ ታቃጥላላችሁ ነው የተወሰነ ታቃጥላላችሁ ከዛ እያቃጥላችሁ ነው እያቃጥላችሁ ነው ሰውነታችሁ ካሎሪ በርን ያደረገ ነው። አሪፍ እየሆናችሁ እየሄዳችሁ ነው እየሄዳችሁ ነው ምናምን ነገር ከዛ በኋላ እዚህ ጋር ኖርማል የሚሆንበት ሪዝን ብዙ ካርዲዮ በጣም እየጨመራችሁ ትሄዱ ከሪከቨሪያችሁ ጋርና ከመስል የማገገማችሁን ሂደት ዝቅ ታደረጉታላችሁ። ከዛ በኋላ ከዛ በኋላ እንደገና ደግሞ ስትጨምሩት አክቹዋሊ መስል ሉዝ እያደረጋችሁ ትሄዳላችሁ። ሰው መስልም ፋትን ሉዝ ስታደረጉ ቤተር መሆናችሁ ወደታችሁ እየቀነሰ ሄዳል ማለት ነው ጭራሽ ዘሪዝን ቢንግ እሱ ጋር ደግሞ ምንድን ነው? አንድም ምስል መቀነሱ አለ። ከዛ ደግሞ ሁለትም አክቹዋሊ መወፈሩም አለ። ዘ ሪዝን ቢንግ እሱ ጋር ደግሞ ምንድነው? አንሌስ የሆነ ቦዲ ቢልደር፣ አንሌስ የሆነ ውድድር አለብኝ፣ አንሌስ የሆነ ሰርግ ላይ ሰርግ ልትጋቡ ከሆነና ምናም ነገር የሆነ ለዛ ሱፍ ማማር አለብኝ ምናም ብላችሁ ወሰናችሁ ቆርጣችሁ የተነሳችሁ ሰዎች ካልሆናችሁና ኢፍ ዩ ጀስት ኖርማል ፐርሰን በቀን 15 ደቂቃና 20 ደቂቃ መስራታችሁ በቂ ነው። እሱን ዘሞመንት ፑሽ ያረጋችሁት 30 ደቂቃ፣ አንድ ሰዓት፣ አንድ ሰዓት ከ30 ደቂቃ እያረጋችሁት በሄዳችሁ ቁጥር ዲሚኒሽንግ ተብሎ የሚመጣው የዛ ር ተወፍራላችሁ። ያልኳችሁን ኮንሴት አስረዳችኋለሁ። ተወፍራላችሁ ያልኳችሁ ለምንድን ነው ሜንታሊ ሰውነታችሁና ሜንታሊቲያችሁ ምንድነው የሚያስበው? ና ምንድነው የሚያውቀው? ከዚህ ነገር መውጣት አለብኝ። አልፈልግም ይሄን ሁላ ካርዲዮ መስራት አልፈልግም። ዳይት ማድረግ እንዲ ስራ ግን ማድረግ አልፈልግም ነው የሚለው ሰውነታችሁ። ከዛ በኋላ የዛን ሰዓት ሰውነታችሁ እረፍትን ሲያስብ ምንድነው የሚያስበው? ምግብን ነው የሚያስበው። ቀጥታ አካባቢ ያገኘሁትን ልብላ፣ ምክንያቱም ደክሞኛል። ጠዋት አንድ ሰዓት ከሰላሳ ደቂቃ ካርዲዮ አሰርቶኝ ሰውዬ እንዴት ነው አሁን ዝም ብዬ እንድተኛ የሚጠብቀኝ? አይ ነገር ውስጥ ይገባል አይምሯችሁ። ከዛ በኋላ አካባቢያቸው ያለውን ነገር እንዳለ ትበሉታላችሁ። ሜይቢ ዊባ የሚባል ነገር ሰምታችሁ የምታውቁ ከሆነ እሱ የሚፈጠረው በዚህ የተነሳ ነው ካርዲዋችሁን በጣም ጨመራችሁት። ከዛ በኋላ በጣም ጨምራችሁት የክ የሆነ ሰዓት ላይ ኖርማል ይሆናል የሰውነታችሁ ቤተር መሆን ወር የሰውነታችሁ መለወጥ ኖርማል ይሆናል። ከዛ ስቲል እየጨመራችሁት ነው ካርዲዮን ከዛ በኋላ ትወፈራላችሁ። ወር ቢ ውት ኦፍ ሼፕ የቀነሳችሁ ትንፋት መልሳችሁ ሪጌን ታደርጉታላችሁ። ሚኒመም ሳይሆን ሶሪ፣ ሰውነታችሁ ላይ ድካም ወር ታክስ ማያደርግ ካርዲዮ ማለት ወክ ማድረግ ሊሆን ይችላል፣ ሳይክል መንዳት ሊሆን ይችላል ሲምፕል የሆኑ ነገሮች ዋና ሊሆን ይችላል። እነሱ እነሱ ነገሮች ፎር ሚኒማል ታይም ለረዥም ሰዓትም ያደረግ አይጠበቅባችሁ ረዥም ሰዓት ስላችሁ አንድ ሰዓት ረዥም ነው ሰላሳ ደቂቃ ምናምን ነገር እንደዛ ብታደርጉት ዴሊ ኢት ሄልፕስ ዩ ትሩ ዮር ፋትሎስ ፕሮሰስ እና ኢት ሄልፕስ ዩ ትሩ ዮር ዌት ጌኒንግ ፕሮሰስ። እሱ ላይ ደግሞ እንደገና እመጣላችኋለሁ። ፋትሎሱም ላይ ፋትሎሱም ላይ ዌት ጌኒንጉም ላይ ይረዳችኋል። ግን እንደገና እንደነገርኳችሁ ዘሞመንት እያበዛችሁ ትሄዳችሁ ቁጥር ዲሚኒሽንተ ያመጣል ማለት ነው። ኦኬ ካርዲዮ አፒታይት የሚባል ነገር ሰምታችሁ ታውቁ ከሆነ ብዙ ሰው ምግብ አይበላልኝም፣ አራበኝም ምንም ዛት። ምክንያቱም ሰውነታቸው እየተንቀሳቀሰ ስላልሆነ ቁጭ ለው ስለሚውሉ፣ ሴዴንተሪ ላይፍ ስታይል ያላችሁ ሰዎች አፒታይታችሁ ሎው ነው የሚሆነው ምክንያቱም ሰውነታችሁ አያስፈልገውም አይፈልገውም። ኤክስትራ ካሎሪውን ዩንት ቢ ኮንፈርታብል ቱ እሱን በልቶ ከዛ እንደገና ሰውነታችሁን ትል ማለት ላይ ነገር ግን ሌት ሴይ ዩ በርንድ መቶ ካሎሪ ሳይክል ነርታችሁ ከዛ በኋላ ሰውነታችሁ የሆነ ቦታ ደክሞታል። ኦኬ ሌትስ ሪከቨር ይላል። ሪከቨር ስታደርጉ መቶ ካሎ ብቻ በልታችኋት ማቆም አትችሉም። መቶ ካሎሪ ማለት በጣም ትንሽዬ። ሶ ስትበሉ የምትበሉት ከፍ ያለ ካሎሪ ስለሆነ ያቃጠላችሁትን አንድ መቶ ካሎሪ ፕላስ ሌት ሴይ ስትመገቡ አራ መቶ ካሎሪ ብትመገቡ ዩ ሃቭ ኔት ሦስት መቶ ካሎሪ ኦቨር

አንኮንፈርታብል ፊሊንግ ምክንያቱም የምፈልገው ግብ አለ፣ ማድረግ የምፈልገው ነገር አለ፣ ሰውነቴ እንዲደርስ የምፈልግበት ደረጃ አለ። አሁን የሚሰማኝ ዲስኮንፈርት ዝ በጣም ትንሽ ብላችሁ አስባችሁ ነው ፑሽ ልታደርጉ የሚገባው። ምክንያቱም እንደነገርኳችሁ ዌት ሎስም ዌት ጌኒንግም ኢዝ ሰሜም ፕሮሰስ ኢዝ ሰሜም ፕሮሰስ ስላችሁ ይኸኛው ምግብ መቀነስ ነው፣ ይኸኛው ምግብ መጨመር ነው እና ሁለቱም ላይ የማትፈልጓቸው ነገሮች ነው የምታደርጉት። ይሄንን ስል ግን ክብደታቸው ትልቅ የሆኑ ሰዎች የስ ምግብ መብላት ይፈልጋሉ ለእነሱ ሳይሆን ክብደታቸው ትንሽ የሆነ ሰዎች ምግብ መብላት አይፈልጉም፣ ለነሱ ዲስኮንፈርት ነው። ወይታቸው ትልቅ የሆነ ሰዎች ደግሞ ምግባቸውን መቀነስ አይፈልጉም። ለእነሱ ደግሞ ስቲል አናዘር ዲስኮንፈርት ነው። ስለዚህ ዩ ሃቭ ቱ ፑሽ ዮር ኮንፈርት ዞን ቱ ጌት ቱ ዌር ዮር ዋንት ቱ ቢ እና የእንግሊዘኛ ሳወራ ደግሞ ስለዚህ ከዚህ በኋላ ይቀንሳሉ ወይ ደግሞ ሙሉ ለሙሉ ወደ ቁርሴ ነገር ምግብ ክሬም አግ አልከሳም። ግን አይ ቲንክ ወይቴ ድሮፕ አድርጓል ሰብስታንሻሊ ባይሆንም የተወሰነ ቀንሷል። እና እሱንም ልነገራችሁ ስለፈለኩ ነው። ካርዲዮ ያህል ዴትሪሜንታል እንደሆነ ላስረዳቸው የፈለኩት ች እኔም ደግሞ አልሰራሁም። ግን ብሰራ ኖሮ አሁን ጠዋት ላይ ይህን ምግብ ፓውንድ ዳውን የማድረጉን እድል ሊከፍትልኝ ነበር። ግን ዞሮ ዞሮ አሁን የግድ መብላት አለብኝ። ኦኬ እዚህ አይ ቲንክ ነግሬያቸዋለሁ። ስለዚህ ምግብ ትናንትና በቃ ምግቡን አይታችሁታል። ይሄንን ኦልሬዲ አይታችሁታል። ከዛ ዛሬ ተደግሞ ነው ይሄ የራሱ ምግብ ዊች ትናንትና ሳልበላው ወጣሁ ዛሬም ሳልበላው ወጣ ነበር፣ ግን ፎር ዘ ሴክ ኦፍ ዘ ቪዲዮ ልበላው ነው። ዚህ ግራም ኦትስ እና 10 ኤግ ኋይት እና ሙዝም አለው ዞሮ ዞሮ እንዲጣፍጥና አብሮ ተመችቶ እንዲጋገር ማለት ነው እና ያ ኢትስ ኮምፖዝድ ኦፍ ኦት ሚል እንቁላል፣ እና ሙዝ እና ቀረፋ እና ያ ዌይት እንዴት ጌን ልታደርጉ እንደምትችሉ እና ሉዝ ልታደርጉ እንደምትችሉ አይ ሆፕ በደንብ አስረድቻችኋለሁ እና አይ ሆፕ ተረድታችሁታል። ከዛ ውጪ አይ ሀፍቱ ከቻፖን የተወሰነ ስራ ከዛ ቱዴይ አክቹዋሊ ጀርባና ባይሴፕስ ለእኔ እና ሜቢ ከፈለጋችሁ አሳያቸዋለሁ ኦር ሜቢ ቀጣይ ቪዲዮ ላይ ለቀዋለሁ። እሱን የምትፈልጉት ከሆነ እዚህ ቪዲዮ ላይ ንገሩኝና ሃው አይ ዱ ማይ ባክ ኦር እና እናንተም ሃው ቱ ግሮ ዩር ባክ ጀርባችሁ ልታሳደጉት እንደምትችሉ ቀጣይ ቪዲዮ ላይ ማብራራላችሁ ይሆናል። ኦር ደግሞ ቀጣይ ፉል ዴይ ኦፍ ኢቲንግ አደርገዋለሁ። ዊችኤቨር ዩ ጋይስ ዋንት ንገሩኝና፣ ቪዲዮውን ደግሞ እየሰራ ያለሁት እዚህ ላይ ቪዲዮውን አቋርጬው ነበር ወደ ጨርሻው ነበር፣ ግን እንደገና የተመለስኩት አንድ ሚስ ኮንሴፕሽን ኦር አንድ ትልቅዬ ማወቅ ያለባችሁን ፋክተር ዲሪንግ ካርዲዮ እና ዲሪንግ ምግባችሁ በምትመገቡ ሰዓት ላይ ለነግራችሁ ስለፈለግኩ ነው። እና ግን ስልክ የእኔቱ ጋር ፒፕል ላይክ ሰው ይሄንን በልኪንግ ብሎ የሚያስበው እዚህ ጋር በግራ በኩል የሆነ ፎቶ አስገባላችኋለሁ። ሚንዋይል በልኪንግ አይደለም፣ ይሄ በልክ ማድረግ አይደለም። ይሄ ኢዝ ማክሲመም ፎርሞ ፎር የከቴማሪክ ጥግ ነው። ሂዝ ቦዲ ፋት ፐርሰንቴጅ ኢዝ ኦልሞስት ስድስት አምስት እና አራት ፐርሰንት። በልኪንግ ማለት ኢዝ ጌቲንግ ዩ ቦዲ ፋት ፐርሰንቴጅ፣ እንዲሁም ቤዚካሊ ቦዲ ፋት ፐርሰንቴጃችሁ ነው የምትጨምሩት።

ፋቱም ጨምሯል፣ መስሉም ጨምሯል፣ ምናም ብዙ ነገሮች ጨምሯል። ሚኑ ኃይል ግን ፋቱ ሳይጨምር መስሉም መጨመር ይችላል። ሀው ዳዝ ሂዱ ዛት? የሚያስፈልገውን ካሎሪክ ሜንቴናንስ የተወሰነ ብቻ በመጨመር መስል ጌን የምታደርጉት ብዙ ስለተመገባችሁ ኦር ደግሞ ኦቨርኢት ስላደረጋችሁ ኦር ብዙ ፕሮቲን ስለተመገባችሁ ብዙ ፕሮቲን ስለጠጣችሁ ኦር እንደዛ እንደዛ አይነት ነገር ሳይሆን መስል ማስ የምትጨምሩት ኮንሲስተንትሊ የምትሰሩትን ኤክሰርሳይስ የሻሻላችሁ ቤታችሁ ቁጥር ኮንሲስተንትሊ የሚያሰብለታችሁ የሚያስፈልገውን ፕሮቲን የተመገባችሁ ቤታችሁ ቁጥር እና ያንን ኮንሲስተንሲ ኪፕ ባደረጋችሁት ቁጥር ነው መስል ማስ የምትጨምሩት ማለት ነው፣ እንጂ ጂም ከገባችሁ በኋላ አንድ ሶስት አራት በርገር ምናም ነገር መመገብ አይጠበቅባችሁም። በልክ ላይ ነኝ በሚል ማለት ነው። በልክ እኔ ዩ ኮንሲደር ማድረገው በፊትም አሁን እኔ በልክ በማድረግ ሰዓት ኢዝ አን ኤክስኪውዝ የምፈልገውን ምግብ ለመመገብ እና ብዙ ለመብላትና ተመግቤ ቁጭ ለማለት ዛ ኒ እንትን ከዛ ሰው ሲጠይቀኝ በልክ እያደረኩ ነው እና ሶ ናቸው የነገርኳቸው ነገሮች ማድረግ ነው እና ያ እቺ ነገር ሊጨምርላችሁ ብዬ ነው። አመሰግናለሁ፣ ወዳችኋለሁ። ሰብስክራይብ ማድረጋችሁ እንዳትረሱ። በድጋሚ ቻው።